እንዴ እኮ ፍራንክ በምንሰራበት ሰዓትም ብዙ ነገር ያጋጠመና ዛሬ አይታችኋል። እንግዲህ አብርሽን ሩታ እንደዚህ እንደሆነች በሆዷል እዚህ እዛ እንደዚህ እየሆነች አይታችኋል። እንደዚህ ከምትሆኝ ሩታዬ ቢቀር ይሻል ነበር። የሆነት ለመናገርም እንደዚህ ከምትሆኝ እንደዚህ አሁን ከላይ ከታች እያልሽ አሁን የአንቺ ጤንነት እራሱ ያሳስባል። እውነቱን ነው የምነግርሽ። ሁለተኛ ነገር ደግሞ አሁንም ተስፋ እንዳትቆርጡ ሃይሚና ቡራ ቅዱስ ዬ ወንድማችን እንግዲህ ተራሳ ተነሱ፣ እንደምትወጣ ባለሙሉ ተስፋ ነኝ ከህይወታቸው እንደምትወጣላቸው ባለሙሉ ተስፋ ነኝ። ቅዱስ ማለት ነው እርግጠኛ ነኝ ሀይሚና ቡራ ትናንትና ላይ ሁሉን ነገር አሰቃ እንትን ብለዋል፣ ተነጋግረዋል ከካሜራ ጀርባ። ብሩኬም ዛሬ አይታችሁት ከሆነ ደስተኛ ሆኖ ነው እያወራ የነበረው። ሀይሜ ምፊቷ ላይ ፈገግታ ይታያል። እግዚአብሔር ይመስገን። እንግዲህ ወዲህ ሰላሙ እየቀረቡልን ነው። ቅዱስም እንግዲህ ከነሱ እንደሚወጣ ባለሙሉ ተስፋ ነኝ እላለሁ። እንግዲህ ዛሬ አይታችኋል አብርሽን እንዲሆነ ማለት ነው። ይሄ ፕራንግ የሚባል ነገር በጣም ችግር ያመ ይመጣል እና ቢቀርባችሁ፣ ባይነኝ የእውነት ለመናገር ና በጣም ይከብዳል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ አቢዬ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋር ይሆን እያልኩኝ በአዲስ መጥቻለሁ። እንግዲህ ሀሳብ አስተያየታችሁን በአክብሮት እንድትሰጡ እንግዲህ ጋብዣችኋለሁ ወደ ቤቴ ማለት ነው። እንግዲህ ዛሬ ሩታን አይታችኋታል። እንዴት እንዲሆነች ከዚህ ሁሉ ስቃይ ቢቀርባት ቢቀር ምን አለበት? እውነት ለመናገር እንደዚህ ልጅ ይዛ በሆዷ እንደዚህ ከላይ ከታይ እንደዛ እየዘለለች አይታችኋታል፣ እንዴት እንደምትሆን በጣም ከባድ ነው። እና አብርሽ ደግሞ እንግዲህ እያያችሁት ነው። እውነት ይሄ የውሸቱ ነው እየቀለዳችሁ ከሆነ ፈጣሪ ሆይ እውነት እንደ ያረግባችሁ ብዬሽ ነው የምፈራላችሁ። ሩታ ዝም ብዋ እየረገፈ እኔ እንግዲህ አላቅም። ዶክተሮቹን ደግሞ እያያችኋቸው ነው። እንግዲህ እኔ ምን እንደምን እራሱ ግራ ገብቶኛል። አሁን እስቲ እውነት ግራ እያጋቡን ነው ያሉትና አላቅም ብቻ ማለት ነው። እና የመጨረሻውን ቪዲዮ ደግሞ አይታችኋል። ዶክተር ጥሩ ምናምን እያሉ መጨረሻ ላይ ቪዲዮውን አቆሙት

ተስፋ እንዲያትቆርጡ ልላችሁ ፈልጌ ነው። ሀይሚና ቡራ ነገም ተነገ ወዲያ ማንዲ ናቸው። ተስፋ እንዲያትቆርጡ እኔ ሁሌም ነው የምነግራችሁ፣ አሁንም ነው የምነግራችሁ። ቅዱስ ነገም ይወጣ ልጅ ነው። ምክንያቱም ወይ ነገ ወይ ተነገ ወዲያ ለእሱ ቻናል ይከፈትለታል ከዛ በኋላ ቅዱስ ከሀይሚና ከቡራ ይወጣል ልላችሁ ፈልጋለሁ። በዚህ አጋጣሚ ቅዱስ አሁን ቻናል ክሬት ይደረግለታል በእነሱ፣ ማለት ነው የእነሱ ቤተሰቦች ቅዱስን ቤተሰብ እንዲያደርጉት፣ ሰብስክራይብ እንዲያደርጉት፣ በዛ ምክንያት ቻናል ይከፈትለታል እላችኋለሁ። ከዛ በኋላ ቅዱስ ከሀይሚና ከቡራ ህይወት ይወጣል። ሀይሚና ቡራ እንግዲህ በቃ የያዙትን ይይዛሉ ማለት ነው። እና አትጨናነቁ፣ ሀይሚና ቡራ አይለያዩም ልላችሁ ወዳለሁ በዚህ ያጋጣል። ምክንያቱም ብዙዎቻችሁ እውነትም እነዚህ ልጆች የተለያዩ እንደ ምናምን እያላችሁ ስላለ ለእናንተ ነው እንደማይለያዩ ነው የምነግራችሁና፣ አይለያዩም፣ አትጨነቁ፣ አትጠበቡ። መቼም ቢሆን መቼም እነሱ የሚለያዩበት አንድም ነገር አይኖርም፣ እንዳታስቡላችኋለሁ ማለት ነው። ይቺ የኔ ቃላት እየተመለሳችሁ ነገር ትሰማታላችሁ። ሀይሜና ቡራ ሰላም ሆነው ሲመጡ ይችን የተናገርኳትን ቃላት መታችሁ ከዚያን ትሰማት አላችሁ ማለት ነው። እና አትጨነቁ ልላችሁ ወዳለሁ እንግዲህ ዛሬ ሩታ ነው አይታችኋታል። በእውነት ባይሰራ ቢቀርስ እንዲህ እንዲሆነች ከባድ ነው። ፕራንክ እያልን በፕራንክ መሀል የሚፈጠር ነገር ይከብዳሉ ወገኖች፣ ምክንያቱም ከባድ ነው። አሁን ዛሬ እንደዛ እየሆኑ አይታችኋል። ይሄ ልጅ የሆነ ነገር ቢሆንብሽ ሩታዬ ከባድ እኮ እኮ ነው። ይሄ ይሄ ልጅ የሆነ ነገር ቢሆንብሽ፣ እንዲሆነ ነገር ቢሆንብሽ ሩታዬ ፈጣሪ እርዳሽ። የእውነትም ከሆነ እውነት እግዚአብሔር ታንሽ ጋር የሆነ የእውነት ይሄ የዛሬውን ካወጣሽ ደግመሽ እንደዛ አይነት ነገር ውስጥ የምትገቢ የማይመስልኝ የዛሬን የወጣሽ ፈጣሪ ይርዳሽ እላለሁኝ። አሳዝናኛለች። እንበዋ እየረገፈ ነው እየተደፋች እሱም አያወራም አይናገርም። ዶክተሮቹ ደግሞ ጠብቁት ምናምን ሰላሳ ደቂቃ ይላሉ። አብረሽ እያወራት አልነበረም። አላቅም ብቻ የእውነት ከባድ ነው። ብቻ እኔ ምን እንደምል አላቅም። አንዳንዴ ዋጋ ያስከፍለናል። የምሬ ነው ምላችሁ። እንደዚህ አይነት ነገር ዋጋ ያስከፍለናል። እንዴ ቀልድ ብለን የምንሰራው ምር ሆኖ ዋጋ ያስከፍለናል እና ሩታን አይታችኋታል? እንዴት እየሆነች እንዳለ፣ ተረጋግ ይሏታል ምናምን እሷ ምንም እየሰማች አይደለም። ማለቀ ያችሁ ይሄ ነው። ስለዚህ የዛሬ ንዲያነልሽ እንደዚህ አይነት ነገር ደግማችሁ ምስሩ አይመስለኝም። እንደዚህ አይነት ነገር አላቅም ብቻ አብርሽ እንደዚህ ይሆን ከእንደዚህ ክሎ እንትን ምንድን ነው የሚባለው ኦክሲጅን ምናምን ተተክሏል። ይህ እንጂ የውሸት እንዴት ዶክተር አለ ብዬ አስብም። ዶክተሩ የተጻፈ አይታችሁታል ብዬ ተስፋ አረጋለሁ። እኔ በዛ ነው ያመንኩት። እንግዲህ አላቅም። የውሸትም እየሆነ እየቀለዳችሁ ከሆነ እግዚአብሔር ይቅር ይበላችሁ። የእውነት እንዲያረግባችሁ እኔ ያንን ነው ምላችሁ። የምር የእውነት እንዲያረግባችሁ እግዚአብሔር ይርዳችሁ። በእውነት እኔ እንጃ ኢትዮጵያ ላይ ያላችሁ ዩቱበሮች በጣም ከባዶቹ ናቸዋል። የምር ሰውን ከማስደንገጥ በስተቀር ሌላ ነገር እያደረጋችሁ አይደለም። እግዚአብሔር ልቦና ይስጣችሁ። ላለው ሲጀምር ልጁ ለምን እቤት ገባ? መግባት የለበትም ነበር። ሩታይ የኔ እናት እግዚአብሔር ይርዳሽ። ይሄ ነገር እውነት ከሆነ እግዚአብሔር ይርዳሽ ነው የምለው እኔ። ለምንም አለል ፈጣሪ ያግዝሽ ይርዳሽ። የዛሬ ኔዳንልሽ አብረሽ የእውነት ከሆነ ማለት ነው። እኔ ነውም ብያ አልልም፣ ግን የእውነት ከሆነ በትናንቱም አይታችኋል አብርሽን እንግዲህ የእውነት ከሆነ ይርዳሽ ፈጣሪ እላለሁ። ሩታ እንደዚህ አይነት ነገር ድጋሚ እንዳይደገምሽ አሁን አንቺም ባለሽበት ጊዜ ወዴላች ወዴታች ማለቱ ተገቢ ነው ብዬ አላስብም። አርፈሽ ቤት ሽርፍ ብለሽ ቁጭ ማለት የምታስተካክሉን ማስተካከል ነበረብሽ እንጂ እንደዚህ አይነት ግርግር ውስጥ መግባት አልነበረብሽም። ግን ደግሞ ይሁን ያልፋልህም ብዬ አስባለሁ። ነገስ፣ ያልፍ እናወራዋለን እና እንግዲህ ወዶችዬ ሀይሚና ቡራ እንግዲህ አትጨናነቁ እላችሁ ነው። በዚህ አጋጣሚ እንዳትጨናነቁ ይታረቃሉ። እንግዲህ ቅዱስዬ ቻናል ክሬት እንደነገርኳቸው ይደረግለትና ከዛ ከሀይሚና ከቡራ ባይ ባይ ይላል እና ሀይሚና ቡራ ወደ ነበሩበት ወደ መጀመሪያቸው ተመልሰው ህይወታቸውን ይመራሉ። ትናንትና ደግሞ በጣም ኮሜንታተሮች ደስ ደስ የሚል ኮሜንት ጽፈውላቸው አስደስቷቸዋል። እና ብዙዎቹ በቃ አንድ እንዲሆኑላቸው የሚፈልጉ ነፍ ስላሉ በቃ በእነሱ ምክንያትም ብቻ ዛሬ ቡቡ ፈገግም ብሏል፣ ደስ ብሎታል፣ ሀይሜም እንደዛው። እና ትንሽ እንሄድ ብለው ነው ትንሽ እንስራበት እንሄድበት ብለው አስበው ነው እንጂ እይታረቃሉ እላችሁ እፈልጋለሁ። እንግዲህ በዚህ አጋጣሚ የእኔ መቼም ቢሆን መቼም አቋሚ አንድ ነው። ምክንያቱም አንድ እንደሚሆኑ ስለማቅረብ የለም ብላችሁ ና አትጨናንቁ። ቅዱስ እየቻናሉን ይዞ ተሃይሚና ተጉራ ገለል ይላል እላችኋለሁ። ወይ ነገ ወይ ተነገ ወዲያ ይከፈትለታል ይቻናል ማለት ነው። ከዚያ በኋላ ቅዱስ ባይ ባይ ይላል ማለት ነው። ለዚህ ነው ቅዱስ የቀረበው። እንደ ሲጀመር ሃይሚና ቅዱስ ፍቅረኛሞች ሊሆኑም የሚሆኑም አይደሉም፣ ጠንቅቄ ስነግራችሁ ማለት ነው እሱ ሲጀመር ለመክፈት እና እንደዚህ ታዋቂዎች ጋር ተጠግቶ ታዋቂ ለመሆን ነው። አሁን ቅዱስ ቻናል ቢከፍት ታዋቂ ሆነ። ገባችሁ? እንደዚህ አይነት ነገር ነው እንጂ ሌላ ነገር ምንም የሚፈጠር ነገር የለም። እና አታስቡ፣ አትጨናነቁ ልላችሁ ነው እንግዲህ ብቅ ያልኩት ማለት ነው። ነገ ሰላም ፍቅር ደስታ ሆነው እንደሚመጡ ባለሙሉ ተስፋ ነኝ ማለት ነው። አትጨነቁ፣ አትጠባቡ ልላችሁ ነው የመጣሁት። ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ ነው። መልካም ቆይታ ይሆንላችሁ። በሌላ ቪዲዮ እስከ ምንገናኝ፣ ሰላም አምሹልኝ። ባይ ባይ፣ እወዳችኋለሁ፣ ደህና ሁኑ።